እርሷን ቆፍጠን ብላ መለሰችልኝ። አንደበቷ ነዲድ እሳት እየተፋ አባ ቁዳማ ሆይ የመጣኸው መርዶ ልታሰማኝ ነው ወይስ ብስራት ልትነግረኝ ነው? አለችኝ። ልቤ በፍርሃት እየተናጠች መርዶና ብስራት ብለሻሰብሹ ዜና ምን እንደሆነ ልትነግረኝ ትሻያለሽ? አልኳት። አንተ በሰላም ወደ ቀሄ እንደተመለስከው ሁሉ ውዱ ልጅም በሰላም ተከትሎ መንደር ውስጥ ከገባ በእርግጥም አንተ መርዶ ነጋሪ ነህ። ነገር ግን በፍልሚያው መስክ ላይ ሰማዕት ሆኖ መስዋዕት ከነገርከኝ ያን ነው በስርዓት ነጋሪ መሆንን የማቀው አለችኝ። የአቼ የዘግንነት መለያዎች ሁሉ ከፊቷ የሚነበበው ሪቃዋ ታጋይ አብሽሪ በእርግጥም ትመኙ የነበረው ጉዳይ ተፈጽሟል አልኳት። በደስታ ብዛት እንዳያቀረሩት አይኖቿ የሚገድባቸው ስላጡ በጉንጮቿ ላይ ያለምንም ከልካይነት ይንኳለሉ ገቡ። ከዚያም በዚያ ነውድ በሚፈጠርበት እለተ ትንሣኤ ልጄን የኸይር ስራ ማሟያ ሰንቄ ላደረገልኝ አምላኬ አላህ ስብሓን ለሌላው ክብሩ ወሰን የሌለው ምስጋና ያድርሰው አለች። ያቺን እንደ አደይ አበባ የፈካች ታዳጊ ህፃን ማናገር ፈለግ፣ ወደ እኔ መጣች። ወንድምሽ በቅድሚያ ሰላም በልልኝ፣ ከዚያም አላህን ሱብሓነሁ ወተዓላ በአንቺ ላይ የኔ ወኪል አድርገዋለሁ ብሎሻል ብዬ መልእክቲን ሳልጨርስ ከልጅቷ አፈትልኮ የወጣ ጩኸት ጆሮዬን አርገበገበው። እየተንጫረረች አለገሰች። ብቸኝነት ዋጣት። የምትሳሳለት ወንድሟ ላይመለስ ተለያት። በራሷ የሐዘን ዓለም ውስጥ ጠለቀች። እኔን ያየችኝ እኔ ጋር የለችም። ትቢያ የበዛበት መሬት ላይ በደረዳ ወደቀች። ያ ከእድሜው አንጻር የማይጠበቅ ታላቅ ገደል የሰራ ወንድሟን ለመገናኛ የተናፈቀች ይመስል ጸጥ አለች። ተመቃለች ብዬ ያሰብኳት ያቺ ውብ ታዳጊ ህፃን አትመለስም፣ ለዘላለም አሸለበች። ያቺ ዞማ ፀጉሯን በአላህ መንገድ ላይ እያለከለኩ አዋሯዋን ለሚያጨሱት ፈረሶች ልጓም ይሆን ዘንድ ቆርጣ የሰጠችው የሪቃዋን እንስት ሁለት ታዳጊ ልጆቿን በሞት ተነጠቀች፣ የፍልሚያው መስክ ላይ የወደቀው ልጇን እና በወንድሟ ናፍቆት ብዛት ራሱን መቆጣጠር ተስኖት የተለየቻትን እንስት ህፃን ልጇን። እኔም የቀረኝ ነገር ቢኖር ያ ሸሂድ ለእናቱ እንድሰጥለት ያዘዘኝን በደም ሾቀ ልብሱን ማስረከብ እና በእነዚያ ያለወቅቱ በተቀጠፈው ሁለት ፍሬዎች እያዘንግ መመለስ ብቻ ነበር። አደረግኩትም። ስለዚህ አጭር ቀዋንስ ታጋሽነት ከእኔ በላይ ማንንም ምስክር ሊሆን እንደማይችል መሰክራለሁ። መላ አካሏን ጀግንነት የከበባት ታጋይ ነበረች፣ ይለናል አቡ ኩዳማ።